ይሄ ውብዬ ታሪክ ነው የሰራችሁ። ጌታን ነው የምላችሁ ማለት ነው። እኔ እንግዲህ ይህንን ስክሪንሹት ፎቶ ያነሳሁት ከነስ አንስቼ የታምኒ ምናምን እስክሰራ ድረስ ውብዬ ስንት ገብታለች? አስራ ስድስት ሺህ አምስት መቶ ገብታለች። ጌታን ደስ ነው ያለኝ፣ በጣም በጣም ደስ ነው ያለኝ። ታሪክ ነው የሰራችሁ። ምክንያቱም እኔ እንደዛ አይነት ታሪክ አይቼም ሰምቼም አላቅም የምሬ ነው የምላችሁ ማለት ነው እና ብዙ ሰዎች ዩቲብ ከፍተዋሉ። በ24 ሰዓት ውስጥ 30 ሺ 24 ሺ ገብተዋሉ። ነገር ግን በአሁን እንግዲህ ከተለቀቀ ቪዲዮ 3 ሰዓት ነው 16 ሺ 500 አሁን ላይ ማለት ነው ያለችው እና በጣም ነው ደስ ያለኝ። ሰላም ሰላም! ውድ ነው የተከበራችሁ የኔ እንቁ የኔ ውድ የኔ ልዩ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ጌታ እግዚአብሔር የተመሰገነ እና የተባረከ ይሁን። የእኔ ውድ ውድ ውድ የሆናችሁ ቤተሰቦቼ ማለት ነው። እባካችሁ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ ካላልኩኝ ካለፈለፍኩኝ እናንተ ሰብስክራይብ አላደርግሽም ብላችኋል ማለት ነው። ሰብስክራይብ አድርጋችሁ ምናለበት እንደው አስር እሺ ብታስገቡኝ። ከዛ በኋላ ጨቀጨቃችሁ፣ የምሬ አልጨቀጨቃችሁም አልጨቀጨቃችሁ ነገር ይኸው በገዛ እጄ ነው ቻናሌን ያቀሰቀስኩትና የሆነ ጊዜ ጥፍት ረጭ ብዬ ነበረ ለሶስት ሳምንት ነው ምናምን። ያኔ ነው ቪዲዮ በጣም ማን ነው ቻናል የቀዘቀዘው ቻናል። በነገራችን ላይ ሳትሰሩበት ስትቆዩ ውሃ ነው የሚሆነው። እና ለማንኛውም ማለት ነው አሁን ስለሱ አይደለም ላወራ የመጣው፣ ውብዬ እንኳን ደሳለሽ ለማለት ነው እንኳን ደሳለሽ። አሁን ያለችበት ሁኔታ እንግዲህ በጣም ከባድ ነው። እኔ ግን ቤተሰቦች ይበት ምንም ማመን ሁሉ አቅቶኛል። ለምን ማመን አቃተሽ አትሉኝም? ሙቤ። ማን ነው ሙቤ አልኩኝ? ሙቤ በነገራችን ላይ ውብዬ በዚህ አጋጣሚ በእውነት እኔ ድራማ የሚሆን ፕራንክ የሚሆን እውነት አላቅም። እውነት ባይሆን ደስ ይለኛል። ምክንያቱም ናዬ በጣም የሚያስቀኑ ባልና ሚስት ናቸው ስናቃቸው ማለት ነው። እና እንግዲህ ሰው ለምንትን ቪዲዮ ቻናሉ ሲቀዘቅዝበት ቻናሉ ለማንቀሳቀስ ብሎ የማያደርገው ጥረት የለም። አላቅም፣ ነገር ግን ሆነም ቀረም ውቡዬ በዚህ አጋጣሚ ቻናሉ ስለተንቀሳቀሰለት እግዚአብሔርን በጣም ደስ ብሎኛል። እኔ ቻናሉ በቃ በጣም ሞተው ነበር። በዛም ተስፋ ቆርጠው ወደ ውጭ ሀገር ሄዳለው ብሎ ነበር እና ስለዚህ ተንቀሳቀሰለት እየሰራ ስለሆነ በጣም ደስ ብሎኛል። ያው ከነ አብርሽ ከነ አይምዬ ጋር ምናም ድድሮ አይገናኝም፣ ከማናቸውም ጋር ቪዲዮ አይሰራም ከማናቸው ግን ምርቆ ነው ያለውና ይሄ ነገር ደግሞ ለሱ ትንሽ ከባድ ሆኗል ይመስለኛል። እና ቢሆንም ግን አሁን ላይ በራሱ እየተንቀሳቀሰ ስለሆነ በጣም ደስ ብሎኛል። እና ሁብዬም ደግሞ እንግዲህ እግዚአብሔር አምላክ እኔ እውነት እውነት ነው ብሎ ለማመን በጣም ከብዶኛል። ምክንያቱም ናይን በእንደዚ አይነት ስብና አደለም የምናቀውና እኔ ውሸት ነው ብዬ ነው እንትን የምለው፣ ወይም ደግሞ ለዩቲብ ለማሳደግ ነው እንጂ ሙቤ ማነው ናይን እንደዚህ ያደርጋል ብዬ ለማሰብ በጣም ከባድ ነው የሚሆንብኝ ነገር ግን ሁብዬ አን ሰምቻው ልትወልጂ ደርሰሻል። እግዚአብሔር አምላክ አብሮ ሽውን እግዚአብሔር በሰላም